በወሎ ቤተ አማራ ዳግም ነፃ የወጡ ወረዳዎች ሕዝባዊ አስተዳደር እየተሰየመላቸው ነው። ቀዳሚው የግንባር መረጃችን ነው። የብልጽግናው አገዛዝ አዲስ አበባ ላይ ከባድ ሕዝባዊ ተቃውሞ ይነሳብኛል ብሎ መስጋቱን ተከትሎ ከወትሮ በተለየ መልኩ ከተማዋን በከፍተኛ ስጋት እየተመለከታት ይገኛል። ይህንን ተከትሎ በመዲናዋ ከፍተኛ ኦፕሬሽን እንደታሰበ የፖሊስ ምንጮች ያደረሱንን ጥብቅ መረጃ ይዘናል። በሌላ መረጃም በአዲስ አበባ 20 ኪሎ ሜትር ርቀት የሪፐብሊካን ጋርዱ የተሳተፈበት ውጊያ ተካሂዷል። የሪፐብሊኩ ልዩ ጥበቃ የመራው ውጊያ ምንነበር የውጊያ ስለ አዲስ አበባ የደህንነት ሁኔታ ምን ይነግረናል? የመረጃ ትንታኔያችን ምላሽ አለው። የብአዴን ብልጽግና አመራሮችና የአገዛዙ ወታደራዊ መኮንኖች በወቅታዊ የዘመቻ ጉዳዮች ላይ ምክክር አድርገዋል። የአመራሮቹና የጄኔራሎቹ ምክክር ልዩ ዘመቻን ታሳቢ ያደረገ ስለመሆኑ በመረጃው ተመላክተዋል። በጉዳዩ ላይ ወታደራዊ የመረጃ ምንጫችን ዋቢ በማድረግ ዝርዝር መረጃው ይቀርባል። ኢትዮጵያ የባህር በር ማግኘቷ አይቀርም። ይህንን የተናገሩት የብልጽግናው ሰራዊት ኢታማዦር ሹም ከፍተኛ አማካሪ ጄኔራል አለምሸት ደግፌ ናቸው። ጄኔራሉ ለባህር ኃይሉ ትጥቆች እየተሟላ ነው ሲሉ ተሰምተዋል። በሌላ በኩል ብልጽግና አደራጀውት የሚለው የባህር ኃይል ብሔራዊ ውርደት ሊያስከትል የሚችል ነው ተብለዋል። በሰፊው የተመለከትነው ወታደራዊ መረጃችን ነው። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። አራቱም የአማራ ቀጠናዎች የደፈጣና መደበኛ ውጊያዎች ውለዋል። የኮር አደረጃጀቱን ያጠቃለለው አፋብሀ ቴዎድሮስ እዝ በተለያዩ ቀጠናዎች ውጊያ ላይ መዋሉ ታውቋል። በደንበጫ ማቻከል፣ ቅዳምና አማኑኤል ከተሞች ላይ ልዩ ኦፕሬሽኖችን የፈጸሙት የፋኑ ኃይሎች በጥምር ጦሩ ከፍተኛ እርምጃ መውሰዳቸውን የእዙ የግንባር መረጃ ያሳያል። በደንበጫ ጎመዲ ተብሎ በሚጠራ ቦታ በማቻከል ግራ እንዲሁም አዲስ ቅዳምና አማኑኤል ከተማ በተመረጡ ወታደራዊ ካምፖች ላይ የከተማ ልዩ ኦፕሬሽን መፈጸማቸውን፣ በዚህም በውስን ኪሳራ ድል መመዝገቡን አስታውቋል። በተለይም የደንበጫዋን ወር አዲስ አለምና የማቻከሏ ግራ ቅዳም ላይ የተካሄዱ አውደ ውጊያዎች ጠንካራ መሆናቸው ታውቋል። የማቻከሏ ግራ ቅዳም ከተማ አሁንም በፋኑ ኃይሎች እጅ እንደምትገኝ በአውደውጊያ ውሎ መረጃው ላይ ተመላክተዋል። በተመሳሳይ የአውደ ውጊያ መረጃ የቴዎድሮስ እዝ ኮማንዶዎች አማኑኤል ከተማ በመግባት በፈጸሙት ልዩ ኦፕሬሽን ሁለት ወታደራዊ ካምፖችን መስበራቸው በተጨማሪም አንድ ወታደራዊ ፓትሮል ከጥቅም ውጭ ማድረግ መቻላቸው ታውቋል። የፋኖ ኮማንዶዎች የፈጸሙትን የከተማ ኦፕሬሽን ተከትሎ የአገዛዙ ጦር በመልሶ ማጥቃት ሙከራው ዙ 23ን ጨምሮ የርቀት መሳሪያዎችን ቢጠቀምም ዘመቻውን በድል ያጠናቀቁት ኮማንዶዎቹ ያለ ሕይወት መስዋዕትነት ከተማውን ለቀው መውጣት መቻላቸው በግንባር መረጃው ላይ ተመላክተዋል። ይህ ዜና በተጠናቀረበት አመሻሽም የአገዛዙ ጦር በከተማው አስክሬኑን እየለቀመ እንደሚገኝ ታውቋል። በሌላ የግንባር መረጃም በጎንደር ከማለዳ የጀመረው የመተማ ውጊያ እስከ ከሰዓት በኋላ የቀጠለ ሲሆን፣ በተጠቃለለው የአውደ ውጊያ ሪፖርት አንድ ሬጅመንት የሚገመት የአገዛዙ ሰራዊት ሙትና ቁስለኛ መሆኑን በርካታ ምርኮ እንደተገኘም የግንባር መረጃው ያሳያል። መነሻውን ምዕራብ አርማጮ ማሰሮ በማድረግ ወደ መተማ ወረዳ ለመግባት ሲንቀሳቀስ በነበረ የአገዛዙ ጦር ላይ አፋብሃ በላይ ዘለቀ እዝ ኮር ሁለት እና ኮር አራት የፋኖ አሃዶች በቅንጅታዊ ውጊያ የከፈቱት ድንገተኛ ማጥቃት ወደ መደበኛ ውጊያ ተቀይሮ ቀኑን ሙሉ ውጊያ ላይ መዋላቸው የታወቀ ሲሆን በእኩለ ቀን መረጃችን ከተመዘገበው ጉዳት በላይ በቀጠለው ውጊያ መመዝገቡን በዚህም አንድ ሬጅመንት የሚገመት የአገዛዙ ጦር ሙትና ቁስለኛ መሆኑ ታውቋል። በርካታ ቁሳዊ ምርኮ በፋኖ ኃይሎች እጅ የገባ ሲሆን የምዕራባዊ ጎንደር ቀጠናዎች ለአገዛዙ ሰራዊት የሞት ባህር እንደሆነበት የዛሬው የመተማው አውደ ውጊያ ማሳያ ሆኖ ተመላክተዋል። በተመሳሳይ የግንባር መረጃ በዚሁ የጎንደር ቀጠና መነሻውን እስቴ አንዳቤት አድርጎ ለዘመቻ የወጣው የአገዛዙ ጦር ገነተ ማርያም የተሰኘች ቦታ ላይ የፋኖ ኃይሎች በከፈቱት ውጊያ ለግማሽ ቀን እንደዋለ በአውደ ውጊያው በርከት ያለ ሰብኣዊ ጉዳት መመዝገቡን የእዙ አንደኛ ኮር የግንባር መረጃ ያሳያል። በዚሁ የእስቴ ቀጠና ውጊያ የአርሶ አደር ሰብሎችና አብያተ ክርስቲያናትን ኢላማ ያደረጉ የበቀል እርምጃዎች መወሰዳቸውን የገለጸው ኮሩ በአካባቢው የደረሱ ሰብሎች ጤፍ፣ ስንዴ፣ በቆሎ በሞርተር ጥቃት መቃጠላቸውን፣ የገብርኤል ቤተ ክርስቲያን በዲሽቃ ጉዳት ማስተናገዱን ይህም ለአገዛዙ ጦር የመሸነፍ ምልክት እንደሆነ ገልጸዋል። በሌላኛው የግንባር መረጃም በወሎ ቤት አማራ መነሊክ ዕዝ ከሰሞኑ ዳግም ነጻ ባወጣቸው ቀጠናዎች ህዝባዊ ውይይት እያካሄደ የህዝብ አስተዳደር መዋቅር እየዘረጋ እንደሆነ ተመላክተዋል። በዚህም በደቡብ ወሎ ዞን አምባሰል ወረዳ ከህዝብ ጋር ሰፊ ውይይት በማካሄድ ህዝቡ የመረጣቸውን አመራሮች በመሾም አራት ንዑስ ወረዳዎች ችን በማሰባሰብ የአምባሰል ወረዳ አስተዳደርን መመስረቱን አፋብሃ መኔሊከዝ የህዝብ ግንኙነት መምሪያ አስታውቋል። አድማጮች ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። በአዲስ አበባ ከተማ ከፍተኛ ኦፕሬሽን እንደታሰበ ምንጮች ጠቆሙ። ብርጌድ ናሀመዱም የክትትል ሰለባ ሆነዋል። የብልጽግናው አገዛዝ አዲስ አበባ ላይ ከባድ ህዝባዊ ተቃውሞ ይነሳብኛል ብሎ መስጋቱን ተከትሎ ከወትረው በተለየ መልኩ ከተማዋን በከፍተኛ ስጋት እየተመለከታት ይገኛል። የአዲስ አበባን ህዝብ በስጋትነት የፈረጀው የአብይ አገዛዝ ስጋቱን ለመቅረፍ የሚጠቀመው የአፈና ተግባሩን ሲሆን፣ ከሰሞኑ ከፍተኛ የተባለለት ኦፕሬሽን እንዳሰበ ምንጮች ጠቁመዋል። የፖሊስ ምንጮቹ እንደሚሉት በከተማዋ የተከማቸ የጦር መሳሪያ አለ፣ ህገወጥ የገንዘብ ዝውውር ላይ የጎረቤት ሀገራት እጆች ገብተውበታል የኢኮኖሚ አሻጥሩ ለፖለቲካ ዓላማ የሚሰራ ነው በሚል በተመረጡ ቤቶችና የንግድ ተቋማት ላይ ብርበራ ለማድረግ ዝግጅቶች እንዳለቁ ጠቁመዋል። በትናንትናው ምሽት በርከት ያሉ የፌዴራል ፖሊስና የአዲስ አበባ ፖሊስ አባላት አቃቂ ቃሊቲ በሚገኙ የአማራና ጉራጌ ተወላጅ ባለሀብቶች መጋዘን ውስጥ ፍተሻ ማድረጋቸውን የጠቆሙት ምንጮች ፍተሻው አልፎ አልፎ እንደሚካሄድ ከገበያ ሸቀጦችን የማሸሽና የገበያ አለመረጋጋት ጋር የተያያዘ ሳይሆን ፖለቲካዊ ዓላማ ያለው እንደሆነ ነው የጠቆሙት። በተመሳሳይ የቤት ለቤት ብርበራዎች እንደሚኖሩ የጠቆሙት የፖሊስ ምንጮች መመሪያው ከጸጥታና ደህንነት የጋራ ግብረ ኃይል የመጣ እንደሆነ ገልጸዋል። ምንጮች አክለውም በተለይ የፋኖ ቤተሰቦች ከዚህ ቀደም በፖሊስ አባልነት የመከላከያና በየትኛውም የጸጥታ ተቋም ውስጥ ሲያገለግሉ ቆይተው ከስራቸው የለቀቁ አሊያም የተሰናበቱ ባለሀብቶች እንዲሁም የመብት ተሟጋች ግለሰቦችና ተቃዋሚ ፖለቲከኞች የኦፕሬሽኑ ኢላማ እንደሆኑ ጠቁመዋል። በጉዳዩ ላይ ተጨማሪ ማብራሪያ የጠየቅናቸው የከተማዋ የፖለቲካ ታዛቢዎች ሁኔታው የቅድመ ጦርነት ዝግጅት አሊያም የመፈንቅለ መንግስት ስጋት ያለ ይመስላል ሲሉ ያገዛዙን ጭንቀት ገልጸውታል። በተለይም በአዲስ አበባ የጦር መሳሪያ የተከማቸባቸው መኖሪያ ቤቶች አሉ። በሀገሪቱ በሚካሄደው ህገወጥ የገንዘብ ዝውውርና የጥቁር ገበያ ግብይት ላይ የጎረቤት ሀገራት እጆች አለበት የሚለው መንግስታዊ ውንጀላ በቀላሉ አይታይም ብለዋል። ከሰሞኑ አገዛዙ የሚደግፈውን የብርጌድ ንሓመዱ አመራሮችን ጭምር በህገወጥ የዶላር ንግድ እጃቸው አለበት፣ ከኤርትራ መንግስት ጋር የሚሰሩ አሉ በሚል ጥርጣሬ ክትትል ማድረግ መጀመሩን መዘገባችን ይታወሳል። የብልጽግናው አገዛዝ የጂኦፖለቲካ ውጥረቶችን ወደ ጠላትነት በማሳደግ ኢትዮጵያ ተከባለች፣ ታሪካዊ ጠላቶቿ ሊበትኗት ነው በሚል የማስፈራሪያ ትርክት ህዝቡን በፍርሃት ለመግዛት የሚያደርገው ጥረት እንደቀጠለ ነው የሚሉት የመዲናዋ ፖለቲካ ታዛቢዎች በመጪዎቹ ቀናት አገዛዙ ያስበውን የአዲስ አበባውን ኦፕሬሽን ተከትሎ በቀጣይ በርካታ ቤቶች ላይ ብርበራ በመፈጸም በዚሁ ቀድሞ በተቀመረ የጂኦፖለቲካ ውጥረት የጠላትነት ትርክት ከታሪካዊ ጠላቶቻችን ጋር ሲሰሩ በቁጥጥር ስር አዋል ናቸው በሚል የሐሰት ውንጀላ ብዙዎችን ሊከስ እንደሚችል ጠብቁ ሲሉ ቀጣዩን የብልጽግና ሴራ ጠቁመዋል። በአዲስ አበባና የፌዴራል ፖሊስ ቅንጅት በከተማዋ በየጊዜው በተደረጉ የቤት ለቤት ብርበራዎች በርካታ አማራ ባለሀብቶች ከህግ ውጭ ታግተው ገንዘብ ክፍለው እንደወጡ በተደጋጋሚ መዘገባችን ይታወሳል። ይህኛውን ኦፕሬሽን የተለየ የሚያደርገው የብልጽግናው አገዛዝ የከተማ ተቃውሞና የመፈንቅለ መንግስት ስጋት አለበት ተብሎ በሚወራበት የውጥረት ጊዜ የሚካሄድ መሆኑ ነው። ይህ በእንዲህ እንዳለ የሪፐብሊኩ ጥበቃ ኃይል ክፍለ ጦር በአዲስ አበባ ዙሪያ ልዩ ኦፕሬሽን መስራቱን አስታውቋል። የሪፐብሊካን ጋርዱ መራሁት ባለው በዚህ ዘመቻ በሸኔ ቡድን ላይ ሰብዓዊና ቁሳዊ ኪሳራ አድርሻለሁ ብለዋል። ዛሬ ጥቅምት 26 ቀን 2018 በወጣው የዘመቻ መግለጫ ላይ እንደተመለከተው ከአዲስ አበባ በቅርብ ርቀት በኦሮሚያ ሰሜን ሸዋ ዞን የአያ ጉላሌ አካባቢ ውጊያ ማድረጉን በውጊያውም 16 የሸኔ ቡድን አባላት በመደምሰስ ሶስቱን መማረክ ችያለሁ ብለዋል። የሪፐብሊኩ ጥበቃ ኃይል ክፍለ ጦር አዛዥ ኮሎኔል ግርማ ደምለው እንደገለጹት የሪፐብሊካን ጋርዱ የተዋጋው ከአዲስ አበባ ከተማ በቅርብ ርቀት ሲሆን፣ የውጊያ ቦታው ከአትሌቶች ማሰልጠኛ መንደር ጠገብ መሆኑ ታውቋል። የአትሌቶች ማሰልጠኛ መንደር ከአዲስ አበባ ከተማ በ20 ኪሎ ሜትር ርቀት የሚገኘው የሱሉልታ ወረዳ አካል እንደሆነ ይታወቃል። የበአዴም ብልጽግና አመራሮችና የአገዛዙ ወታደራዊ መኮንኖች በወቅታዊ የዘመቻ ጉዳዮች ላይ ምክክር ስለማድረጋቸው ተሰምተዋል። በምክክሩ ጀኔራል መኮንኖች መከላከያው ሌላ ሀገራዊ ግዳጅ ስላለበት እራሳችሁን ማብቃት እንዳለባችሁ በተነገራችሁ መሰረት ክልሉን ለመረከብ ተዘጋጁ ማለታቸውን ምንጮች ጠቁመዋል። ጀነራል መኮንኖች መከላከያው ለሌላ ሀገራዊ ግዳጅ ይፈልጋል ማለታቸው ጉዳዩ ከድንበር ተሻጋሪው ጦርነት ጋር የሚያያዝ ይሁን አይሆን የታወቀ ነገር ባይኖርም በአዴን ብልጽግና የጸጥታ አቅሙ እንዲያሳድግ የተሰጠው አቅጣጫ ግን አዲስ እንዳልሆነ ታውቋል። በጉዳዩ ላይ ያነጋገርናቸው የዘወትር የጣቢያችን ወታደራዊ የመረጃ ምንጮቻችን በበኩላቸው ብልጽግና ጦርነቱን እንደማያቆመው ሁሉ ፋኖ ለዘላቂ አሸናፊነት መታገሉን ሊቀጥል ይገባል ብለዋል። ብልጽግና በአማራ ሕዝብ ላይ የከፈተውን ጦርነት አያቁምም። ፋኖም መራር መስዋዕትነት እየከፈለ ላለበት ትግል ዘላቂ አሸናፊነቱን አስቦ ሊታገል ይገባል ሲሉ አገዛዙን ከማሸነፍ ውጪ የመዳን መንገድ እንደሌለ አስረድተዋል። የብልጽግና አገዛዝ ጦርነቱን የማቆም አንዳች ፍላጎት እንደሌለው ከድርጊቶቹ መረዳት ይቻላል የሚሉት አስተያየት ሰጪው ከእግረኛ ሰራዊቱ በተጨማሪ ሜካናይዝድና አየር ኃይሉን ለውጊያ ያሰማራው ብልጽግና ንጹሃንን ኢላማው አድርጎ ተደጋጋሚ ጥቃት እያደረሰ መሆኑ የጦርነቱን ዓላማ የሚያስረዳ ነው ብለዋል። ብልጽግና ጦርነቱን መጀመሩን ተከትሎ ከአማራ በገጠመው ራስን የመከላከል የህልውና ጦርነት በርካታ የእግረኛ ጦር በማለቁ የተነሳ በአንድ በኩል አማራን በአማራ ማባላት በሚለው መርህ በርካታ ሚሊሻ ማሰልጠኑ ስለመቀጠሉ እንዳስረጅ ምሳሌ የሚያቀርቡት ሌሎች የጉዳዩ ተከታታዮች መከላከያው ወጣም ገባም ጦርነቱ ቀጣይነት ያለው ነው፣ አደገኛ ተልእኮም አማራን በአማራ ማጫረስ የሚለው ነው ይላሉ። በሌላ በኩል የሜካናይዝድና የድሮን ጥቃት ዋና አማራጭ ማድረጉን ይጠቅሳሉ። በየጊዜው የቀጥሮ ዘመቻ በማራዘም ላይ የሚገኘው አገዛዙ አሁን ደግሞ በአጭር ጊዜ በሌሊትና በጸረ ሽምቅ ውጊያ ፋኖን በዋናነት መሪዎቹን አጠፋለሁ በሚል አዲስ ቀጥሮ መያዙን ይህም ጦርነቱም የማቆም ፍላጎት እንደሌለው ማሳያ ነው ሲሉ አስረድተዋል። ከሰሞኑ የመከላከያው ጀነራሎችና የብአዴን ብልጽግና ባለስልጣናት የመከሩት ጉዳይም በሌሊትና በጸረ ሽምቅ ውጊያዎች የክልሉን የጸጥታ አቅም ለውጊያ መጠቀም በሚቻልበትና በልዩ ዘመቻዎች ላይ መሆኑን የሚጠቅሱት የመረጃው ምንጮች በበኩላቸው ሰላሳ አራተኛ ዙር የአርማ ብተን አሰልጣኝ የተባለው ኃይል ለዚህ አላማ ማስፈጸሚያ እንደሚውል ጠቁመዋል። የወታደራዊ ጉዳይ ተንታኞች በበኩላቸው በየቀኑ የሚከዳው የአገዛዝ ሰሬት ቁጥር ለስርዓቱ አደጋ ሆኖበታል። ይህ የሚያሳየው ሁለት ነገሮችን ነው ይላሉ። አንደኛው ተዋጊው ሰራዊት የሚዋጋለትን ዓላማ አያምንበትም። ሁለተኛው ደግሞ እግረኛ ተዋጊው የውጊያ ቁመናው እንደተዳከመ ይመስላል ሲሉ ያስረዳሉ። አክለውም ለዚህ ክፍተት መሙያና ሜካናይዝድና የድሮን ጦር የብልጽግና የውጊያ አቅሞች ሆነዋል በማለት አስረድተዋል። ሁለተኛውና እንደ ወሳኝ ስትራቴጂ የሚጠቀመው ደግሞ በአማራ ክልል በመቶ ሺህ የሚቆጠሩ ሚሊሻዎችን ማሰልጠን ነው ብለዋል። ይህም ብልጽግና ውጊያውን የማቆም ፍላጎት እንደሌለው ማረጋገጫ ነው ሲሉ የአገዛዙን ፍላጎት አስረድተዋል። የብልጽግና አገዛዝ የግል መጠበቂያ መሳሪያ ያላቸውን ሰዎች በአስገዳጅ ሁኔታ ከሚሊሻ ሀሳቡን ተሰልፈው እንዲዋጉ ካልሆነም የጦር መሳሪያቸውን እንዲመልሱ እያስገደደ ስለመሆኑ የሚያነሱት አስተያየት ሰጪዎች በበኩላቸው የብልጽግና አማራን በአማራ የማጫረስ የጥፋት ስትራቴጂ ቀጣይነት ያለው ለመሆኑ ማሳያ ነው ብለዋል። በሌላ በኩል ተደጋጋሚ የድሮን ጥቃቶቹ እስካሁን ንጽዋንን ከማጥቃት ማህበራዊ ተቋማትንና መሰረተ ልማቶችን በማውደም ላይ ያተኮሩ መሆናቸው የጦርነቱን አላማ በግልጽ የሚያሳይ ነው ብለዋል። የብልጽግና አገዛዝ ጠላትነቱ ከአማራ ሕዝብ ጋር ስለመሆኑ የጦርነቱ አነሳስ ሂደትና ሁኔታዎች አስረጂ ምሳሌ ናቸው የሚሉት ተንታኞቹ አስተያየታቸውን ሲያጠናቅቁም ስልጣን ላይ ያለው አገዛዝ በርካታ የጦር ወንጀሎች የፈጸመ በዓለም አቀፍ የወንጀል ፍርድ ቤት ሊጠይቅ የሚገባ የጦር ወንጀለኛ በመሆኑ ሙሉ በሙሉ እስካልተሸነፈ ድረስ ጦርነትን የወንጀል መደበቂያው ማድረጉን ይቀጥላል ብለዋል። ጦርነት እንደ እድሜ ማራዘሚያና ከወንጀል የማምለጫ መንገድ አድርጎ የሚወስደው የብልጽግና አገዛዝ ጦርነቱን ለማቆም አንዳች ፍላጎት አስፈላጎት የለውም ሲሉ የአገዛዙን ጦረኝነት ያስረዳሉ። የፋን ኃይሎች ከድርጅታዊ የትግል አንድነት አልፎ ከሌሎች የኢትዮጵያ ብሔረሰቦች ጋር ስትራቴጂካዊ ጥምረትን በመፍጠር የትግሉን አድማስ ማስፋት ይጠበቅባቸዋል ሲሉ ምክረ ሀሳባቸውን ለግሰዋል። በመጨረሻም ኢትዮጵያ የባህር በር ማግኘቱ አይቀርም። ይህንን የተናገሩት የብልጽግናው ሰራዊት ኢታማዦር ሹም ከፍተኛ አማካሪ ጀኔራል አለምሸት ደግፌ ናቸው። ጀኔራሉ ለባህር ኃይሉ ትጥቆች እየተሟላ ነው ሲሉም ተሰምተዋል። በሌላ በኩል ብልጽግና አደራጀዋለው የሚለው የባህር ኃይል ብሔራዊ ውርደት ሊያስከትል የሚችል ነው ተብለዋል። የብልጽግናው ኢታማዦር ከፍተኛ አማካሪ የሆኑት ጀኔራል አለምሸት በቁጥር ባይገልጿቸውም የባህር በር የማግኘት ጉዳይ ጥያቄው ቀርቧል፣ ብዙዎቹ ሀገሮችም አምነውበታል ብለዋል። አፈጻጸሙ ላይ ችግር ሊኖረው ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል፣ ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው፣ ማግኘቷም አይቀርም ሲሉ የተሰሙት ጀኔራሉ የባህር ኃይሉ ሲሉም በተመለከተ ትጥቆቻችንን እናዘጋጃለን የባህር በር በተገኘ ሰዓት ኃይላችንን እናሰፍራለን ብለዋል። ከፍተኛ አማካሪው ትጥቆቻችንን እናዘጋጃለን ያሉት ጉዳይ የባህር ኃይሉን የውጊያ ዝግጁነት የሚጠቁም ነው የሚሉት የጉዳዩ ተከታታዮች በበኩላቸው ብልጽግና አደራጀውት የሚለው የባህር ኃይል የውጊያ ዝግጁነት ይህ ነው በሚባል ልምምድ ያልታየ ነው ይላሉ። በተለይ በአመራር ምደባ፣ በሰው ኃይልና በስልጠና ሲመዘን አገዛዙ አደራጀውት የሚለው የባህር ኃይል ከትምህርት ክህሎትና ልምድ አንጻር ብዙ ጉድለት አለበት በማለት ይተቻሉ። የኢትዮጵያ ባህር ኃይል ዋና አዛዥ በመሆን የተመደቡት ክንዱ ገዙ የሚባሉ ጄኔራል መኮንን በቀደመ ኃላፊነታቸው የሰሜን እዝ አዛዥ የነበሩ ከምድር ኃይል ውጪ ምንም አይነት የባህር ኃይል ትምህርትም ሆነ ልምድ የሌላቸው መሆኑን የሚናገሩት የወታደራዊ ጉዳዮች አስተያየት ሰጪዎች ጉዳዩን ከአገዛዙ ችኩል የጥድፊያ ዘመቻ ጋር አያይዘው ይመለከቱታል። በተመሳሳይ የኢትዮጵያ ባህር ኃይል ምክትል አዛዥ በመሆን የተሾሙት ናስር አባዲጋ ከዚህ ቀደም የአንድ ክፍለ ጦር የሜካናይዝድ ኃላፊ የነበሩ ሲሆን ግለሰቡ በአሁኑ ሰዓት ያላንዳች ሙያና ክህሎት የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ሬር አድሚራል በሚል ማዕረግ ምክትል ሆነው ተሹመዋል። በደብረ ዘይትና ዙዋይ ሀይቆች ላይ ልምምዳቸውን የሚያደርጉት የመሰረታዊ ሰልጣኝ ባህረኞች የባህር ኃይል ልምምዳቸው ከፈረንሳይ መንግስት የተገኘውን የፋየር ፋይቲንግ መሳሪያ አጠቃቀም ከመሰልጠን የዘለለ እንዳልሆነ የጣቢያችን ወታደራዊ ምንጮች ጠቁመዋል። የሴፍቲ ኮርሶችን በሀይቅ ላይ እየወሰዱ የሚገኙት እነዚህ ሰልጣኞች ፋኖ በውጊያ ጠንከር ባለ ቁጥር ከስልጠና ማዕከላቸው ወጥተው ለውጊያ እንደሚሰማሩ ይታወቃል። በተለይም በደብረ ብርሃን ከተማ የሚገኘውና የኢትዮጵያ ባህር ኃይል ማሪን ኮማንዶ ጠቅላይ መምሪያ ማዕከል ውስጥ የሚገኙ ሰልጣኞች በተደጋጋሚ ከሸዋፋኑ ጋር መዋጋታቸው ይታወሳል። በቅርቡ በተካሄደ አንድ መድረክ ላይ የባህር ኃይል መከተል አዛዥ ሪል አድሚራል ናስር አባዲጋ በሀገር ውስጥም ሆነ በውጭ ሀገር ውሃ ላይ መንቀሳቀስ እንችላለን ብለን ስንሰራ ቆይተናል ማለታቸው የሚታወስ ሲሆን፣ አሁን ደግሞ የኢታማዦሩ ከፍተኛ አማካሪ ጀነራል አለምሸት ደግፌ ትጥቆቻችንን እያሟላን ነው ሲሉ ተሰምተዋል። የባህር ኃይሉ ልምምዱን በደብረ ዘይትና ዝዋይ ሐይቆች ላይ ማድረጉን የቀጠለ ሲሆን አገዛዙ የባህር ኃይል የውጊያ መርከብ እንደገዛ ነገር ግን ወደ ወደ ሀገር ቤት እንዳላስገባው መደበኛ ባልሆኑ ሚዲያዎች በኩል መረጃው እንዲወጣ ማድረጉም ተሰምተዋል። ይህም ዋና ዓላማው ከአስመራው መንግስት ጋር ለቀጠለው የስነልቦና ጦርነት አጀንዳ እንዲሆን ታስቦ የመጣ ስለመሆኑ ምንጮች ጠቁመዋል። የጉዳዩ ተከታታዮች እንደሚሉት አሰብን በጦርነት መያዝ ቢቻል እንኳን የትምህርት ልምድና ክህሎት ችግር ያለበት የባህር ኃይሉ በአመራርና በሰው ኃይል ክፍተት ብሔራዊ ውርደት ሊያመጣ ይችላል።